ትሆን አንድ ሌሊት አታድርም። በቢላ ነው ጌታ ምስክሬ ነው። ብሩ ጥርቅ ብሎ ይቀር እዛ እያሾፈነ እኮ እየሳ እኮ ባኝ እ እያሾፈነ እኮ በማንም ሴተኛ አዳሪ ክብሬን ዝቅ ሰቤን ውበቴን እንዲ እድሜዬን ትምህርቴን ምን ያስተዋት። እናንተ ደግሞ ይሄ እንደ ጨዋ አክተር አህያው ሁሉም የሚጠቀምበት እዛ ላይ ተቀምጧል። እዛ ጋር እኔ እንጃ አላውቅም። ቤተሰብ አልባ ሆነች። ልጆቿ ከማነጋር ጋር ያወጣቻቸው ድቃላዎቿ ማሳደግ ትታ እዛ ጋር ሄድና ከአህያዋ ጋር ተላላስ። ልጅቷን ለቀቅ አርጋ በክብር በሰላም እመቤት የድንግር ማርያም ትቅረባት። ልቀቅ። ዝም ብለህ አትጃጃ። ዝም ብለህ እኔ ቻዋኔ እንድትል አንገደፊ አገራት እንዳንተ አይነት አገር የሚያጠፋ ሰው ይበዛል። አንተ ለልጆቹ ምን እያስተማርክ እንደሆነ አላውቅም። ለሚስትህ ዝቅ እያረገህ ሚስትህን እያሰደብህ ሚስትህን እያስረገጥህ ብቻ በዛልክ። ስለምትመልሰላቸው እንጂ ማንም ወር ገጠየ ስለሚረገጡ ነው። ለምን ፍቅር ከአንተ ጋር ቀጠለች? አልፈልግም ብላ እኮ ክብራን ዝቅ አላረግም ብላ ነው ጠርጋ የሄደች። እንታወቃለን እኮ ሁሉም ሲያቆሽሻት አልፈልግህም አለች። እና ቃለን እኮ ተው እንጂ ማናቀው ቡና ሆኖ ነው። አዎ ፅጌም እንደዚያ ስትረገጥ እንቅጥ ብላ ነው የለቀቀች። እና ቃለን ምክንያቱ የሰው አፍ ስለሚፈሩ፣ አንተ ግን ዝም ብለህ መጨረሻ ላይ ግን የቆረጠላት ጊዜ ግን ሁለት ጊዜ ሰባት ሰባት ቆርጣት፣ አትመልሳትም። ቤቴ ምስክር፣ አትመልሳትም። ምክንያቱ አንተ በምትሰራው ለነገ ሊጸፅትህ ነው የሚባለው። እንኳን እውነት ቢሆን እንደዚህ አይነት ይኖረኛል ይቀፈኛል። እኔ ትዋርጬ ነው የምጠለው። ምን አይነት እልክት ነው? ምን አይነት እንዴት እንደዚህ ጊዜ ሰለፍህ ለቁጭ እያረጋን እየተላላስ፣ አስር ጊዜ ቁጭ ለቁጭ። ይሄ ምንድን ነው? አንሰላው ላይ እራቁ ነው እንጂ ከንፈር ለከንፈር መሳሳም ምን ያቀረ። እኔ የምፈራበት መንገድ የለኝም። ከውሎክ ምንም የሚመጣ አቃው እኮ ነግሬ ወደ መሸበት መሄድ ነው ይታወቀልኝ እኛም ምን አገብህ። የሚያስፈራኝ ነገር የለም ገደል ይበል ከፈለገ። ማንም አያይዞ ሲዞር አይ ምነው ትናንትና ከፈጣሪ ጋር እያጣላት እግዚአብሔር ያመጣው ስጦታ እግዚአብሔር በመጣው ሰዓት በፈቀደው ሰዓት ነው የሚወጣው እንጂ እሷ አይደለችም የምታወጣው። እንዴት አድርጋ ነው የምታስወጣው? ቆየሽ እኮ የፈጣሪ ስራ እየተቃወመ እኮ ነው። ከዚህ በላይ ምን ልታስተምሪ ነው እንዴ? እሳናት እን ም ፈጣሪ የሰራው ሰዓት በሰዓቱ ይወጣል እንዴ? ከፈጣሪ ጋር ያሳ ከሰው ጋር አያያዛት፣ ከፈጣሪ ጋር ደሞ እያያዘታል። ምን የሚናገረው አፉን ከፍቶ እኮ ትናንትና ውሸት ነው ሲል ነበር። ታዲያ ዛሬ እንዴት እውነት ነው ብሎ ሊናገር መጣ? እንቆየና ፈቀኝ

ማንም አይቃወመውም ምክንያቱም መብት ነው። ግን ካልሆነ በስተቀር ግን እዛ ላይ እዛ ላይ ታዲያ ከፈጣሪ ጋር ልጁ መቻ ይወጣል። እኛ እሷ ምን ታውቃለች? እግዚአብሔር ባመጣው ነው የምታወጣው። እግዚአብሔር በውጣ ወደ ምድሩ ካለው ነው የሚወጣው። እ እሷ ብላ አይደለም የሚወጣው፣ የፈጣሪ ስራ ነው። ሁሉ ጊዜ ለእሷ ያልሆነ ቅስም የሚሰብር ንግግር ነው የሚናገረው። እኔ እንጃ መሬቴ እንዳንቺ አይነት ጀግና ሴት ግን እዚህ ኢትዮጵያ ያለች የውዱ ተችላ የሁሉ ነገር እኔ እንጃ፣ አንቺ ኮም አንቺ የምትመስል ሴት እንኳን አንቺ አንተ ነው የእናቱ ተግባር። የአንተ ተግባርማ አይስጠው ፈጣሪ። ኧረ በቲዳ እንዴት እንደከፋው ያውቃል። ተላኳት ክብር ያስወሰድክ ለኦዲየንስ ክብር ትሰጣለህ መባል ዘበት ነው። ዘዘዘልላተንዘዘልዛ፣ አታፋጣት ልጅ ካላት ሰላማን አትዝረጋት። ያለ እሷ እሷ በራሷ በራሷ ፈታ የእሷን ሳቅ አይናችሁ ደም ያንገበግብ። ተፋቷል። ትጫወት፣ ትሳቅ፣ ትደሰት፣ ትፈ ፍንቅርቅ ትበል። እንደ እየፈለከው እዛ እየተበረጠፍክ ሰላሳ ሁለት ጥርስ እየፈገፈክ አይደለም። ይሰለቻል ብለሃል አይደል? ከሰለቸ ለቀቅ መንገዱ ጨርቅ ያደርግ። ከደከመ ለቀቅ ወደዚያ ወጌድ፣ አለቀ። ምንም ነገር የሚያጨቃጭቅ እኮ የለውም። ሰው ግዜ ይገድል። አሁን እኮ አንተ ለእሷ ክብር ሳይሆን ለዚህ ሰው ዓይን ሰው የሚጨፈጨፈ ሰው ነህ አንተ። ሰው እንዲወዳት ብለህ ለዚህ የሚዲያ እያ የምትጥረው፣ መቼም ቢሆን ደግሞ አንቀበለም። ዛሬም ዛሬ ታያለህ። የዛሬ አርቲስት ዛሬ መጨረሻው ምን ይሆናል ብሎ ሰው ስለሚያየው እንጂ ማንም ሰው ዞር ብሎ ያይ። ጠብቅ። ምን አልሸው ይበል። ፋኒና እንትና እያቸው የጅጅቅ እያ እና እንትን ፋኒ ያቸው የት እና የት እንደነሱ የሚወደድ እንደነሱ ታሪክ ይሰራ እንደነሱ የሚከበረል በፌስቡክ፣ በቲክቶክ ቲክቶክ እንኳን አሁን ነው፣ በዩቲዩብ እንደነሱ የታየለ ሰው የለም። እንደነሱ የተደነቀ ሰው አልነበረም። ግን ይኸው ዛሬ ታያለ። አንተም እንደዛ ትወድቃለህ። ዝም ብለህ ተጃጃለን። ያስከው ወርቅ እንደ ምዳፍ እየው አትንከባከቡ ነገር ስታጣው ግን ጎራህና ፀግርህን ልጫት ጥለዋለሁ። የዛሬ የዛኛው የሚዲያዎች አያዎች ሰብስበን ሚስን አስረግጥ፣ ነገ ግን የሚረግጠህ ሲመጣ ወይኔ ጉዴ ትላለን። ተጸጥታን ጉድጓድ ላይ የሚመልስ የለን ታያለ። ምን አለ ሸው ማንም ከማንም አይበል። ምክንያቱም እኛ ባየነው በሰራችሁ ነው የምንፈርደው። አንተ ደግሞ ፈጣሪ ይጠይቅነው።

አብርሃም ትላንትና በተፈጠረ ፈጠረ ስህተት እኮ ነው። ለዛሬ ጥል የደረሳቸው የትላንትና ጥል ሲፈታ ሆነ ለነጌህ የምትኖረው አይደለም ነጌህ የምታስተካክለው እንዲ ስህተት ሰታም ድማ እንዴት ነጊህ ተስተካክለህ ትኖራለህ? ኖ ጥፋትን ማይ ነገር ጥፋት ቁጭ ብለ ኢድን ጽፈ መያዝ አለብህ። ጭንቅላት ጭንቅላት እንኳን ባይዝ ማለት ነው በደብተር ይዘ ጥፋትን በደብተር ይዘው ቁጭ ብላ ማለት ነው ጻፈው ገባ? ከዛ ማለት ነው ጥፋት ከያዝኩ ይሄ ብር ነገር ያጠፋው ውርታ ማለት ነው። ትንሽ ነገር አታሳልፍም። ያ አእምሮ ምን ያህል ክፍት እንደሆነ። አብርሃም አንተ ግን ሆን ብለ ለማበላሸትም ስለምትፈልግ የትላንትና ስህተት ያትንገሪ ስለ ትናንትና ካነሰ እንጨቃጨቃ ላላ፣ የትላንትና ስህተት አስተካክለ በዛሬው ጥሩ ነገር ለነገ መኖር ስትችል ብቻ ነው አንተ ትክክለኛ ሰው ማለት ነው። ገባ። ከዚህ ውጭ ግን ማለት ነው የትላንትና ስህተት እንደ ስህተት ሳይሆን እንደ ትክክል እያየኸው ከሆንክ ለነገ ወይም ለዛሬ ሩታ ጋር መታረቅ አያስፈልግህም። ሩታ መለመን አያስፈልግህም። ሩታ ሳትለምናት እኮ ማለት ነው ስህተትን ብቻ ስታረም ማለት ነው። ልንገርህ አንድ ነገር ስህተትን ብታረም ሩታ መጠየቅ እኮ ወይም መለመን እኮ አይጠበቅብህም። ገባ ስህተትን ብቻ ብታረም። ወይ የማትፈልጋቸው ሰዎቹ ሰዎች ባጠገብ ከዙሪያን ስታረቅ ብቻውን ሆነ ማለት ነው። በጸጸት ብታይ ሩታ ሽማግሌ ማትፈልግም አንተ እንድትመጣ ማትፈልግም ራሷ ማለት ነው። ስህተትን ስላየች ሰው አይተህ ነው የምትቀርበው፣ ራሷ ትመጣ ነበረ አንተ ግን ብትቀርበ ሳትሆን እንድትሸሸህ እያደረግክ ነው። ኢቭን ይሄ ስራ እንድትሄድበት ስለምትፈልግ ይህ ስራ ዝም ብለህ ከቀጠልክበት ሰውዬ እየሰደበ ስለሆነ ነው። ሚስትህን ትተህ እንዲህ እያለ ስለሆነ ሩታ ደግሞ ለዚህ ብላ ነው እንፋታ ያለችህ። ፍሬ ሆና እንድትኖር፣ ግን ፍሬ ሆና እንድትኖር አልቻልኩም። ለምን? መጥፎ ስራ እየሰራህ ስላለህ ነው። ሴተኛ አዳሪ ወይም ውሽማ በመያዝህ አይደለም ሰው የሚጠላህ። ሰው እየጠላህ ያለው ሩትዬ እየበደልክ፣ ሩትዬ እያሳዘንክ፣ በሰው ፊት እያስገረፍካት፣ እያሰደብካት፣ እያስናቅካት። እየሄድክ ጠዋት ጠዋት የምትለምናት ነው ነገር ነው የሚያሳድገው። በኢትዮፕ ስትለምናት ለምናት ትውላለህ። ጠዋት ቲክታክ ላይ ደግሞ ከሌላ ሴት ጋር እየተሻሻህ ትመጣለህ። ገባህ እንጂ አንተ እኮ የእውነት ከሩታ ጋር ቆርጦ ሊሆን ካል ብትለያይ ማለት ነው ኢቭን፣ ሰው ይረዳህ ነበር። ግን አንተ ሩታ እየበደልክ፣ ሩታ እያሳዘንክ፣ የሩታ ልብ እየሰበርክ የሚሄድ ትፈልጋለህ ስራ ነው። ግን በዚህ ልክ ስራ ደግሞ በጣም ውርደት ነው። ይፈልጋል ከሰው ጋር መቀጠል ፈልጎ እኮ ነው። ሩታን አለመናትን እንዴት ነው የምታሳየው? ልጅ ምናምን ደግሞ ሲቀጥል ማለት ነው ልጁ ማለት ነው ስም አብርሃም ልጁ ማለት ነው። ሩታ ወደ ነው እንጂ ተገዳ የምታሳይብት መንገድ የላትም። ቤት ከውስጥ ባሏ ምን እያደረገ እንዳለ ሰው እና ፈጣሪ የሚያየው ስራዬን ነው እየሰራህ ያለው። ከሰው እና ከፈጣሪ ተለብቀህ አይደለም የምትሰራው። ግልጽ ውሽምነት ሲባል ስሰማ ከሚስቱ ተደብቆ ከዛ ተደብቆ ነው፣ ያንተ ግን ይፋ ነው ያደረገው። ገባህ? ያንተ ውሽምነት በኦንላይን ነው። ገባህ? ስለ የሚታይ ነገር ነው። ስለዚህ ሩታ ልጅህን አይደለም ማለት ትችላለች እኮ፣ መብቷ ነው መብቷ ነው። አትከላከላትም፣ አንተ ልታስገድደልም አትችልም። ልጅህን ልጅህን ማየት ማለት ልጅህን ማየት አትችልም። ሊነት ትችላለች፣ መብቷ ነው። አላሳየን ብትል ትችላለች፣ መብቷ ነው። አታስገድዳትም። ገባ? አንተ ልጅ ለማየት ከፈለግ ሩታን አክብረህ ነው። ከሩታ ልጅህ በላይ ሩታ አለች። ሩታ ካለች ሩታ ስትኖር ነው ልጅህ የምታገኘው። ገባ? ያ ሚስት እኮ ልጅ እኮ ከሚስት አይቀድምም። ሚስት ነው የምትቀድመው፣ ከዛ ልጅ ነው። ገባ?

የሀገራችን ሁኔታ ለመርሳትም እና አንዳንድ ነገሮችን መሳቅ እንጂ ምን እንላለን? ተናገርን ለፈለፍን መከርን ዘከርን። ስለዚህ ያው ያዋጣናል ከሆነ የሚባለው ምን እናድርግ። የዜና የሌሊት ዜና እንጀምር። እንደ ሀዲያ ሰላም ብያለሁ። ሰላም በተሰብ ግን እንደ እንደ ዛሬ የተሰማ ሰው አለ እኮ በማርያም የእውነት በጣም ነው የተሰማ ለመጨረሻ

እንደው ቆይ እሷ ረሳ ስታረገው እና ምን ያገኛታል? እሷ ነው የተዋት ምን ችግር አለ? ቆይ ሁሉ ያደርጋት ላይ ጠራት። እሱ ግን ምን አይነት ሰው ነው በማርያም? በጣም የሚያሳዝን የእውነት ግፍ ነው ያስቀመጠው። አንድም በሌላ የሆነ ጊዜ ያገኘዋል እውነት ለግን ሰጋት ደግሞ እዛ ጋር ተሷ ጋራ ሲመጣ ደግሞ ንፍትፍት ይልና እኔ ደግሞ ነገር ጋር ሲመጣ ስትል እንዳታነጋግራት ማለት ነው። በጣም ውየሰው ፈጥሮ ቢኖረው የምታሳልፈውን ሲቃይ የሚሰማትን ስሜት እንደ አንድ ሰው የሚሰማው ነበር። ገባሽ? የሰው ፍጥሩ የሆ የሰው ፍጥሩም አይደለም። አስመሳይ ነው። በጣም አስመሳይ ነው። እኔ እንደው እርግፍ አድርጎ ትውጥ ቢያደርጋት እሷ ወደ እራሷ ብትመለስ መግደል ብቻ እኮ ነው የቀረው። እውነቴን ነው ማሽንዬ፣ እንዳንድ ሴት ልጅ በጣም ነው የሚሰማኝ። እውነት በጣም ነው የምታሳዝነኝ። እውነት በጣም እናቱም ተወደደው ሴት ልጅ እንደዚህ እያደረገ እሱ እናትን በቀደመት እንዴት ነው ያደረጋት? ያኔ እንዴት ነበረ አያቀራረቡ? ይችም ሴት ልጅ ናት